እንደ ሀገር ብልጽግናን ለማረጋገጥ የሚሰራው ስራ በከተሞች ላይ ብቻ ማዕከል ያደረገ ሳይሆን የገጠሪቱንም የኢትዮጵያ አካባቢዎችን ያካተተ ነው። ይህም በእያንዳንዱ ግለሰብ ቤት የሚታየ እንዲሆን ነው የሚሰራው። በሀገር ደረጃ ብልጽግናን ማረጋገጥ አለብን ስንል በሀውስሆልድ ሌቭል እያንዳንዱ ዜጋ ከነበረበት የኑሮ ዘዬ ወደ ተሻለ ደረጃ ማደግ አለበት ማለት ነው። የኛ የብልጽግና ትርክት እያንዳንዱን ዜጋ እያንዳንዱን ቤተሰብ እያንዳንዱን መንደር ካልነካ የተሟላ ሊሆን አይችልም። የተሟላ የሚሆነው በገጠርም በከተማም በከፍተኛ የኑሮ ደረጃ ያሉትንም እጃጠሮቹንም የሚያቀራርብና ወደ መካከለኛ የሚያመጣ መሆን አለበት። ለዚህም ማሳያ ይሆን ዘንድ በማዕከላዊ ኢትዮጵያ ክልል አምስት ዞኖች ላይ ጅምር ስራዎች ታይተዋል። ታዲያ እነዚህ ስራዎች በገጠሪቱ ያሉ ዜጎችን የአኗኗር ዘዬ የሚቀይር ነው የሚሆነው። ማዕከላዊ ኢትዮጵያ አምስቱም ዞኖች ስራ ተጀምረዋል። በሀላባ፣ በከምባታ በስልጤ በሀዲያ እና በጉራጌ ዞን በአምስቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት አንዱ የአንዱ ቤተሰብ ቤት ሶስት ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደ ሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደ ከዚህ ቀደሙ አብረው አያድሩም። እነዚህ ማሳያ ቤቶች የያዙት ይህም ብቻ አይደለም። በገጠራማው አካባቢ በከፍተኛ ሁኔታ ችግር የሆኑትን የኃይልና የውሃ አቅርቦትን የሚፈቱ ሆነውም ነው የተሰሩት። የከብት ተረፈ ምርት የሰውም ዌስት ተከማችቶ ባዮጋዝ፣ በእያንዳንዱ ቤት ባዮጋዝ አለ። ስለዚህ እናቶች እንጨት አይቆርጡም፣ እንደከዚህ ቀደሞ አይጨስባቸውም። ባዮጋስ ተጠቅመው ማብሰል ይችላሉ። ሶስተኛ፣ እያንዳንዱ ቤት ሶላር አለው። ሶላር ስላለው ሁሉም ቤት ቴሌቪዥን አለው። ሁሉም ቤት ስልክ ቻርጅ ያደርጋል፣ መብራት አለው። ይሄ ለኛ አርሶ አደሮች በጣም በጣም ትልቅ ትርጉም ያለው ነገር ነው። በተጨማሪም ቤቶቹ የእርሻ ቦታንም ታሳቢ በማድረግ በእያንዳንዱ ቤት የልማት ትሩፋትን ያካተቱ ምርቶች እንዲመረቱ ያስችላል። በእያንዳንዱ ጓሮ የጋሮ እርሻ አለ፣ ጎመን አለ፣ ቃሪያ አለ። ልዩ ልዩ አትክልቶችና ፍራፍሬዎች አሉ። አቮካዶ፣ ማንጎ እንደየ ከባቢው ተተክለዋል። እዚህ ደግሞ እንሰትም አለ። ቡና ያለባቸው ከባቢዎችም አሉ። ከዚህ በተጨማሪ ማር አለ። ሌማቱን የሚያካትተው የዶሮ እርባታ አለ። ስለዚህ እያንዳንዱ ሀውስሆልድ ወተት ያገኛል፣ እንቁላል ያገኛል ከጓሮ ጎመን ሰላጣ ያገኛል፣ ቃሪያ ያገኛል። በአካባቢዎቹ ላይ በቀጣይ ሌሎች መሰረታዊ አገልግሎቶችንም በማካተስ ደግሞ የነዋሪውን ኑሮ በእጅጉ ማሻሻል በሚያስችል መልኩ ነው ቤቶቹ የተሰሩት። በአቅራቢያ ትምህርት ቤት ትሰራለህ፣ ጤና ኬላ ትሰራለህ፣ አንድ አምቡላንስ ትመድባለህ። እናቶች እዚ ይወልዳሉ። ከውሃ የተነሳ ንጽህና አለ፣ ከመብራት የተነሳ የአይን ትራኮማ ይቀንሳል። ኢምፓክቱ በጣም ከፍተኛ ነው እና ኢትዮጵያውያን እኔ በጣም በጣም ደስ ብሎኛል፣ ዛሬ የእኛ አርሶ አደር የራሱ የተለየ ሽንት ቤት ኖሮት ሽንት ቤት ውስጥ ውሃ ማየት፣ ሶላር ማየት፣ በጓሮ የሚበላ ነገር በስፋት ማየት ትልቁ የእርካታ ምንጭ ነውና ተጋግዘን እጃጠር የሆኑ የእኛን ሰዎች በመደገፍ ኑሯቸውን እናሻሽል፣ ኑሯቸውን እንቀይር ያ ሲሆን የኢትዮጵያ ብልጽግና ወደምናስበው ደረጃ ይመጣል። ቤቶቹ ከአካባቢው ተፈጥሯዊ አቀማመጥ ጋር እንዲስማሙ በማድረግ ቀለል ባለወጪ በአብዛኛው በአካባቢው ላይ ከሚገኙ ግብአቶች ነው የተሰሩት። በጣም ውድ አይደለም ቤቱ። ቤቱን የሰራ ነው 80 ፐርሰንት። ይሄ ጡብ የምታዩ አፈር ነው የከባቢ አፈር ነው። 115% ሲሚንቶ ይቀላቀልበታል። አብዛኛው ሪሶርስ ሎካል ነው። ከቆርቆሮ ከሶላር ውጪ አብዛኛው የምታየው ጉዳይ ሎካል ነው።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 ምንም ችግር የለውም። ማንም ሰው መጥቶ መቀመጥ ይችላል። ሽንት ቤት አለ፣ ውሃ አለ፣ መብራት አለ፣ ቲቪ አለ፣ ስልክ አለ። ለቫኬሽን የሚመች ነው። ከዚህ ቀደም ከምናውቀው የገጠር ኑሮ በጣም ሻል ያለ ነገር አለ። አየሩ ድሮም ያምራል፣ ከባቢው ድሮም ያምራል። የሰው ልብና ደስተኝነት ድሮም ያምራል። ችግሩ ቤት ነበር። እሱን ከቀየር እየመጣን የምናርፍበትም ሊሆን ይችላል። እነዚህን መሰል ቤቶች በሌሎች አካባቢዎች ጭምር እንዴት ማበራከት ይቻላል የሚለው ደግሞ ቀጣዩ ጥያቄ ነው። ይህንን የአኗኗር ዘዬ በኢትዮጵያ ደረጃ 50 60 ፐርሰንት አመጣን ማለት ከበለጸጉ ሀገራት የአኗኗር ዘዬ አስተካከል ነው ማለት ነው። በቃ የሰለጠነው ዓለም ከዚህ የተለየ ምንም ነገር የለውም። ይሄ ቤት እኔ ካደግኩበት የእድገት ደረጃ በብዙ እጥፍ ይበልጣል። በንጽህናው፣ በአየሩ ጥራት፣ ባለው ቤት ውስጥ ባለው የፕራይቬሲ አኗኗር ዘዬ በብዙ መንገድ ይበልጣል። ነገር ግን ይህንን ሳምፕል እንዴት እናበራክተው ነው ጉዳዩ፣ እንዴት እናባዛው። ለዚህም አቅሙ የፈቀደላቸው ሁሉም ኢትዮጵያዊ ሊተባበሩበት የሚገባ ጉዳይ እንደሆነ ነው ጠቅላይ ሚኒስትሩ ያነሱት። ኩባንያዎች፣ ግለሰቦች፣ ትንሽም ትልቅም ገንዘብ ያላቸው ሰዎች፣ ኢቭን የሚያወርሱ እድሜ ጠገብ ሰዎች ከሚያወርሱት ሀብት አንድ ቤት ሁለት ቤት ለአርሶ አደር ለማያውቁትም ሰው ቢሆን እየሰሩ የማለፍን ልምምድ እንደ ሀገር ብናሳድግ በአጭር ጊዜ ውስጥ ይሄን ነገር በጣም ሰፊ ቦታ ማየት ይቻላል። መንግስትና የግል ባለሀብቱ ከሚያደርገው ጥረት ባሻገርም እያንዳንዱ አርሶ አደር ኑሮውን በዚህ መልኩ ለመቀየር ሊተጋ እንደሚገባም አሳስበዋል። እያንዳንዱ አርሶ አደር ይህንን የኑሮ ዘዬ መመኘት፣ መቅናት አለበት። ያኛው ገበሬ ከዚኛው ገበሬ ያኗኗር ዘዬ ማነስ የለበትም። ወረዳው፣ ቀበሌው፣ ዞኑ፣ ክልሉ ዋና ስራው የዜጎቹን ህይወት ማሻሻል ነው። ሻል ያለ ሀብት ያላቸው ደግሞ ሰዎች ይሄን መደገፍ ነው ሁላችን አስር አስራ አምስት ሀያ ብንሰራ፣ በሺዎች ገጠር ውስጥ ይሰራል። ሰው ሀብት አለው፣ አቅም አለው። አቅጣጫ ማሳየት ማመላከት የሚያስፈልገው ማገዝ የሚያስፈልገው በኢትዮጵያ ስኬታማ የሆኑ ትልልቅ ፕሮጀክቶች በእያንዳንዱ ቤት ውስጥ መገለጥ እንዲችሉና የዜጎችን ህይወት እንዲቀይሩ ሁሉም ኢትዮጵያዊ ተባብሮ እንዲሰራም አደራ ብለዋል። ግድብ ገድበናል፣ ጥሩ ነገር ነው። ጋዛ ወተናል፣ ጥሩ ነገር ነው። ትላልቅ ፕሮጀክቶች የሰራን፣ ጥሩ ነገር ነው። ግን ያ ነገር እያንዳንዱ ሃውስሆልድ ውስጥ መገለጥ አለበት። ያ ደግሞ እንዲሆን ከአንድ ወገን የሚጠበቅ ሳይሆን የሁላችን ትብብር ስለሚያስፈልግ አጀማመራችን በጣም በጣም አስደሳች ነው። ይህንም ብናሰፋ እንደ ሀገር የኩራት ምንጭ እንደ ሀገር ያለመሰደድ በሀገር የመስራት በሀገር የመኩራት ልምምድን የሚያሳድግ ስለሆነ ተባብረን እንድናሰፋው አደራ ማለት እፈልጋለሁ።